ዋናው የእሱ ነጥብ ደግሞ ይሄና ይሄ ነው። እሺ፣ ከካሂል ነጥብ እንነሳና ደግሞ ትሪያንግል እንሰራለን። ልክ እንደዚህ እንደዚህ አይነት ትሪያንግል ሶስት ማዕዘን ይሄ ሶስት ማዕዘን ደግሞ የካሂል ክልል ይባላል። ምን ይባላል? የካሂል ክልል ይባላል። አሁን የካሂል ክልል ሱና ፖይንት ነው። እዚህ ውስጥ የፈለጋችሁበት ቦታ ላይ ዋግምት ማድረግ ትችላላችሁ። ተመሳሳይ ኢፌክት ነው የሚሰጣችሁ እና ይሄ ይህንን ያክል አስፈላጊ ሆኖ ሰርቫይክል የሚጀምርበትና የሚያልቅበት ቶራሲስ የሚጀምርበት፣ ከዛ ሁሉም ደምስሮች የሚሄዱበት፣ ሁሉም ደምስሮች በዚሁ ስለሆነ የሚሄዱት ወደ ሰውነታችን፣ ለዛ ነው አስፈላጊ ቦታ የሆነው። ስለዚህ አሁን ለመለየት ቀላል ሆኖላችኋል ማለት ነው። ከሀይል ፖይንትን እንዴት መለየት እንዳለብንና ከሀይል ክልል ደግሞ ስለዚህ ከሁሉም በፊት ያወቅነው ከሀይል ፖይንት ምን እንደሆነ አውቅናል። አሁን ደግሞ ሁለተኛውን ሱና ፖይንት እንመልከት። እሱ ደግሞ በሲ ስሪ እና በሲፎር አጠገብ ማለት ነው። ስለዚህ አሁን እዚህ ጋር ስናይ የእኛ የሰርቫይክል ክልል የሰርቫይክል ክልል ሲ ስሪ እና ሲፎር በእሱ በቀኝና በግራ በኩል ሁለት ትንንሽ ፖይንቶች አሉ። ይሄ የመጀመሪያው በቀኝ ሲሆን፣ በግራ ደግሞ ሁለተኛው ነጥብ አለ። እነዚህ ሁለት ሱና ፖይንት ናቸው። ይሄ ፖይንት አልአኽዴን ይባላል ምን ይባላል አልአኽዴን እነዚህ ሁለቱ ሱና ፖይንቶች ናቸው የመጀመሪያ ነጥብ ያየ ነው ሲቲ ጃንክሽን ሁለተኛው ነጥብ ደግሞ በሲስሪ እና በሲፎር መሀል በግራ እና በቀኝ በኩል ማለት ነው እነዚህ ሱና ፖይንቶችን ነው አልአኽዴን የምንለው እሺ አሁን ወደ ታችኛው በኩል እንምጣ እና እኛ በስኪያፑላ እንመልከት። ያው እንደነገርኳቸው እስኪያፑላ ከሌለ የታካሚውን እጅ ወደ ኋላ በዚህ መልኩ በማድረግ ከዛም እዚህ ጋር አፐር ኤጅ ይታያል። ሽ የስኪያፑላው አፐር ኤጅ ደግሞ የስኪያፑላ የላይኛው ክፍል። እዚህ ጋር ደግሞ ሱና ፖይንቶች አሉ ሁለቱም ቦታ ላይ እዚ ጋርና በዚኛው ጫፍ ደግሞ እዚ ጋር። እነዚህ ሱና ፖይንቶች ደግሞ እዚ ጋርና እዚ ጋር ያሉት አልካቲፌይን ይባላሉ። እንይባላሉ አልካቲፌን ከተፍ ነው የሚባለው፣ ትከሻ በኡርድኛ አልካቲፌን። ስንት ሱና ፖይንቶች አሉን ማለት ነው? አሁን እኛ ጋር አንድ ሁለት፣ ሶስት፣ አራት፣ አምስት ማለት ነው። አምስት ሱና ፖይንቶችን አውቀናል ማለት ነው፣ ሁለት ትከሻ ላይ፣ አንድ ሲቲ ጀንክሽን ላይ፣ ሁለት ደግሞ ሲ ስሪ እና ሲፎር ላይ። አሁን ወደ ታችኛው አካል እንሂድ። አሁን ዝቅተኛው አካል ላይ ሰዎች አብዛኛውን ጊዜ የሚያማቸው እነዚህ ጋር ሁለት ጎድጎድ ያሉ ነገሮች አሉ። ሁሉም ሰው አለው። እነዚህ ጎድጎድ ያሉ ነገሮች በቀኝ በኩል ባለው አራት ሴንቲሜትር ከፍ እንልና አንድ ነጥብ ታገኛላችሁ። በዚህኛውም በኩል አራት ሴንቲሜትር ከፍ ስትሉ ሌላ ነጥብ ታገኛላችሁ። ይሄ ነጥብ ደግሞ ወረክ ይባላል። ምን ይባላል? ወረክ ይባላል። እነዚህ ነጥቦች ዝቅተኛው አካላችሁ ላይ በሚያማችሁ ጊዜ ከዚሁ ነጥብ ላይ ነው እረፍት የምታገኙት ዋግምት ስትደረጉ ዝቅተኛው ፖይንት እንደፈለገ ቢሆንም እነዚህ ሁለት ነጥቦች ግን መጥተው የለባቸውም። እነዚህ ነጥቦችን ስነግራችሁ ደግሞ እዚህ ጋር ተመልከቱ። ሁለት ነጥቦች እዚህ ጋር ካላደረጋችሁ ዋግምት እዚህ ጋም ዋግምት ማድረግ አትችሉም ማለት ነው። ስለዚህ እዚህም እዚህም ላይ ይህኛውም ላይ ዋግምት አድርጉ። በዋግምት መሰረት አስራ አንዱ የሱና ፖይንት ደግሞ እየነገርኳችሁ ያለሁት መደረግ ያለበት ስለሆነ በጥሞና ስሙ ተከታተሉና አድርጉ። ከዚህ ውጭ እዚህ ጋም እዚህ ጋም እዚህም ላይ ይህኛውም ላይ ዋግምት ማድረግ ትችላላችሁ። የአኪፐንቸር ፖይንት ስለሆነ ማድረግ ትችላላችሁ። ይችላሉ በዚህ ሁኔታ ወረክ የተባለውን ክፍል ጨረስን ማለት ነው። ይቀጥላል።